ባለፈ ጥያቄ ጠይቄ ነበረ። እሱ ምንድ ነው? ኢየሱስን ፈጣሪ ለማድረግ ከመጽሐፍ ቅዱስ የሚነሱ አንቀጾችን ኮሜንት ላይ አስቀምጡልኝ ቪዲዮ ስራለሁኝ ብዬ ነበረ። በጣም ብዙ የመጽሐፍ ቅዱስ አንቀጾችን ኮሜንት ላይ አስቀምጣችሁልኛል። በተለይም ብዙ ጊዜ ኢየሱስን ፈጣሪ ለማድረግ የሚጠቀሰው አንዱና ዋነኛው አንቀጽ አዲስ ኪዳን ላይ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ነው። ከሱ ጀምራለሁ። የቪዲዮ ሼር ኮፒ ሊንክ አድርጋችሁ ለብዙ ሰው እንዲደርስ አድርጉ። መረጃውን ከመጽሐፍ ቅዱስ ላሳያችሁና ይሆናልና ሀሳቡን እንቀጥል። የዮሐንስ ወንጌል ምዕራፍ አንድ አንቀጽ አንድ እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። አራት ነጥብ ዘጋው። ቃል ማን ነበረ? እግዚአብሔር ነበረ። ኢየሱስ ነበረ አይልም። አንድ የስላሴ አማኝ እየተንቀለቀለ መቶ ስለ ኢየሱስ ነው ካላችሁ ኢየሱስን እግዚአብሔር ነው ብሎ የሰበከ ሐዋርያ አሳየኝ ይበሉት። ኢየሱስን እግዚአብሔር ነው ብሎ የሰበከ ሐዋርያ ማሳየት አይችልም። በመሆኑም የዮሐንስ ወንጌል ምዕራፍ አንድ አንቀጽ አንድ የሚያወራው ስለ እግዚአብሔር እንጂ ስለ ኢየሱስ አይደለም። መጽሐፍ ቅዱስ ላይ ኢየሱስ እግዚአብሔር አይደለም። መጽሐፍ ቅዱስ ላይ አንድ እግዚአብሔር አለ። የዮሐንስ ወንጌል ምዕራፍ አንድ አንቀጽ አንድ የሚያወራው ስለ እግዚአብሔር ነው። ቃልም እግዚአብሔር ነበረ አራት ነጥብ ተደመደመ። ቃል ማለት ኢየሱስ ነው እያለ እየተንቀለቀለ ለሚመጣባችሁ የስላሴ አማኝ አፉን የምትዘጉበት ሁለተኛና ዋነኛው መረጃ የራእይ መጽሐፍ ምዕራፍ አንድ አንቀጽ ሁለት ላይ ነው። ላንብብላችሁ። እርሱም ለእግዚአብሔር ቃልና፣ ለኢየሱስ ክርስቶስ ምስክር፣ ላየውም ሁሉ መሰከረ። እዚጋ እግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው። አያችሁ፣ ልክ ጫላና ሀጎስ ማለት ነው። የእግዚአብሔር ቃልና ኢየሱስ ጫላና ሀጎስ ማለት ነው። ጫላና ሀጎስ ሁለት የተለያዩ ማንነቶች ናቸው። ስለዚህ የእግዚአብሔር ቃልና ኢየሱስ ሁለት የተለያዩ ማንነቶች ናቸው። ሌላውና በጣም የሚገርመው እንደ መጽሐፍ ቅዱስ አስተምህሮ የእግዚአብሔር ቃል ከእግዚአብሔር አፍ የሚወጣ ነው። ኢየሱስ ክርስቶስ ደግሞ ከማርያም ማህፀን የወጣ ነው። ሁለት የተለያዩ ዓለሞች ናቸው። ለምሳሌ ትንቢተ ኢሳያስ 55ኛው ምዕራፍ 11ኛው አንቀጽ ላይ ከአፌ የሚወጣ ቃሌ እንዲህ ይሆናል፣ የምሻውን ያደርጋል፣ የላኩትንም ይፈጽማል፣ እንዲሁ ወደ እኔ በከንቱ አይመለስም። የእግዚአብሔር ቃል ከእግዚአብሔር አፍ የሚወጣ ወደ እግዚአብሔር አፍ የሚመለስ የእግዚአብሔር ቃል በእግዚአብሔር አፍ ለዘላለም ያለ ነው። እንዲህ እግዚአብሔር እኮ መጽሐፍ ቅዱስ ላይ እስትንፋሴ ካፍንጫ ይወጣል፣ ቃሌ ካፌ ይወጣል የሚል እኮ ነው እኮ። አስባችሁታል? የአፕሊኬሽን መጽሐፍ ቅዱስ ለምታነቡ የ1954 መጽሐፍ ቅዱስ ላይ ማንኛውም ነገር ስታነቡ የአንቀጹ መጨረሻ ላይ የሆነች ኤክስ ምልክቱና ቀይ ነጠብጠብ ያለባት ነገር አለች። እሷን ስትነቁ ከአንቀጹ ጋር ተመሳሳይ ሀሳብ ያለው ነገር ይመጣላቸዋል። በመሆኑም ትንቢተ ኢሳያስ ምዕራፍ 55 አንቀጽ 11ን ከእሱ ጋር የሚመሳሰል ሀሳብ የቀዩን ስነካት የመጣልኝ ነገር በሚገርም ሁኔታ የዮሐንስ ወንጌል ምዕራፍ 1 አንቀጽ 1 በሁለተኛ ደረጃ ነው። በአንደኛ ደረጃ ከኢሳያስ 55 11 ጋር የሚመሳሰለው ዘዳግም 2 32 2 ነው። እንደዚህ ይላል ትምህርቴ እንደ ዝናብ ትፈሳለች፣ ነገሬ እንደ ጠል ትንጠባጠባለች፣ በልምላሜ ላይ እንደ ጤዛ፣ በሳር ላይ እንደ ካፊያ ይልና የዮሐንስ ወንጌል ምዕራፍ 1 አንቀጽ አንድ ቃል በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም ከእግዚአብሔር ዘንድ ነበረ ይላል። አስባችሁታል። ስለዚህ እግዚአብሔር ተናጋሪ አምላክ ነው መጽሐፍ ቅዱስ ላይ። ስለዚህ የእግዚአብሔር ሀሳብ፣ የእግዚአብሔር ትምህርት፣ የእግዚአብሔር ንግግር፣ የእግዚአብሔር ነገር፣ የእግዚአብሔር ቃል ከእግዚአብሔር አፍ እንደሚወጣ ይኸው በደንብ ተቀምጦላችኋለ። የትንቢተ ኢሳያስ ምዕራፍ 55 አንቀጽ 11 ቀዩን ስትንኳት እስከታች ድረስ ያለው ቃሌ ንግግሬ፣ ትምህርቴ የሚሉ ተመሳሳይ ሀሳቦች ናቸው። ሌሎችንም አንቀጾች ስትታነቡ በዚህ መልኩ አንብቡ። ሀሳቡ በደንብ ግልጽ ይሆንላቸዋል። መጽሐፍ ቅዱስ ስታነቡ በቶፒክ የተከፋፈል መጽሐፍ ቅዱስ አንብቡ። ትንሽ እንትን የሚለው የአስራ ዘጠኝ አምሳ አራቱ መጽሐፍ ቅዱስ በቶፒክ አልተከፋፈልም። የሁለት ሺው መደበኛ እትም እሱ በቶፒክ ተከፋፍሎላቸዋል። ተመሳሳይ ሀሳብ ለማውጣት የ1954ቱ ጥሩ ነው። በቶፒክ ከፋፍሎ ለማንበብ ደግሞ የ2002ቱም ጥሩ ነው እና እሱን አንብቡት ነው። እዛው ትንቢተ ኢሳያስ 45ኛው ምዕራፍ 23ኛው አንቀጽ ላይ ቃሌ ከአፌ በጽድቅ ወጥታለች አትመለስም፣ ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ በእኔ ይምላል ብዬ በራሴ ምያለሁ ይላል እግዜር። በራሱ የማለ በሱ ብቻ እንዲማል የሚፈልግ ነው። ዘዳግም 10፥20 ላይ እግዚአብሔርን ፍሩ፣ እግዚአብሔርን አምልኩ፣ በእግዚአብሔር ማሉ ይላል። በኢየሱስ መማል አይቻልም፣ በማርያም መማል አይቻልም፣ በመላእክት መማል አይቻልም። የሚማለው ማን ነው? እግዚአብሔር ነው ምክንያቱም እግዚአብሔር ቃሉ ከአፉ የሚወጣ ስለሆነ ይውላችሁ እዚህ ጋ ስለዚህ እግዚአብሔር ቃል ከእግዚአብሔር አፍ የሚወጣ እንጂ ኢየሱስ ደግሞ ከማርያም ማህፀን የሚወጣ ነው ሁለቱ የተለያዩ ምንነቶች ናቸው እንደዚህ ብላቸው አስረዷቸው ሌላው የእግዚአብሔር ቃል በሰማይ ለዘላለም ይኖራል ይላል መዝሙር 119:89 ላይ እንደዚህ ይላል አቤቱ ቃልህ በሰማይ ለዘላለም ይኖራል ይላል ኢየሱስ ደግሞ ለዘላለም የሚኖር ነው እንዲህ አይደለም ከጊዜ በኋላ የመጣ የሚሞት

በመሆኑም የእግዚአብሔር ቃል ዘላለማዊ መሆኑን ካየን፣ ኢየሱስ ክርስቶስ ደግሞ ዘላለማዊ አይደለም፣ ከጊዜ በኋላ የተወለደ ለዳግም ምጽአት ሲመጣ ደግሞ ለሞት የሚገዛ ይሆናል። ለሞት እንደሚገዛ አንደኛ ቆሮንቶስ ምዕራፍ 15 ከ4 ጀምራችሁ ማንበብ ትችላላችሁ። በዚያን ጊዜ ልጁ ራሱን ደግሞ ሁሉን ላስገዛለት ይገዛል። ይገዛል ሲል ይሞታል ለማለት ተፈልጎ ነው ይገዛል ማለት ለፈጣሪ ይታዘዛል እንደማለት ነው። ለሞትም ይታዘዛል ይላልና ላሳያችሁ። መገዛት መታዘዝ ነው። ፊልጵዎስ ሁለት ስምንት ላይ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞት የሚሄው የመስቀል ሞት እንኳ የታዘዘ ሆነ ይላል። ስለዚህ ኢየሱስ ለሞት የታዘዘ ሆነ ከተባለ ራሱን ያስገዛል ሲባል ደግሞ ይሞታል ለማለት የተፈለገ ነው ማለት ነው። ስለዚህ የሚሞት ዘላለማዊ ሊሆን አይችልም። የእግዚአብሔር ቃል ደግሞ ዘላለማዊ እንደሆነ መጽሐፍ ቅዱስ ያስተምራል።